ወይባ ጭሳችንን ሰው የሚፈልገው በትልቁ ለወገብ መድኃኒት፣ ለቁርጥማት፣ የተለያየ ብርድ በሽታዎች የማጠን ኢንፌክሽኖች፣ ብዙ አይነት በሽታዎች አሉ እና ያንን ሁሉ መጥተው ድነናል እያሉ ሲመሰክሩ ምን ያህል እኛ ራሳችን ደስተኞች ነን። ወይባ ጢስ ለጤናችን ለቆዳችን፣ እንዲሁም ደግሞ ለውበታችን የሚያስገኘውን ጥቅም ስንቶቻችሁ ታውቃላችሁ? ዛሬ ያንን በደንብ ለማየት አሰራሩን ምን ይመስላል የሚለውንም ለማየት ወይባ ጢስ ልጠቀም ወደ አንድ የወይባ ጢስ ማዕከል መጥቻለሁ። እኔ ኖሃሚ ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም ሰላም፣ እንደት ነሽ? ሰላም ነው አለን። እንኳን ወደ ግሌ የወይባ ጢስ በሰላም መጣሽ። እንኳን በደና ቆየሽኝ። ዛሬ እንግዲህ የወይባ ጢስ ልጠቀም ነው ወደዚህ የመጣሁት። እሺ ትንሽ አረፈ ብለሽ ጠብቂ ነው እንኳን ደህና መጣችሁ። እንኳን በደህና ቆያችሁ። ሰላም ናችሁ? እንዴት ናችሁ? እንኳን ደህና መጣችሁ፣ በደህና ቆያችሁ። እሺ፣ ሰላም ነው አለን። እንኳን ደህና መጣችሁ። አረፍ በይ። አዎ፣ ይኸው በቅድሚያ እስኪ ራስሽንና እዚ የግሌ ወይባ ጢስ ላይ ያለሽን የስራ ድርሻ ለኔና ለተመልካቾች ይነገሪ። እሺ፣ የኔ እንግዲህ የግሌ ወይባ ጢስ እባላለሁ። ከዚህ በፊትም እናንተ መታችሁ ቀርጻችሁ ሄዳችሁ ተመልካቾቻችን በጣም ብዙ ከስተመሮችን አፍርተናል፣ ብዙ ወዳጆችን አፍርተናል። በእውነት ለመናገር እንደ ፋሚሊ የሆን ነው ሰዎች ሁሉ አሉ። በእናንተ ነው አንደኛ፣ በተለይ በኑሮ በሸገር በጣም ብዙ ተመልካች እንዳለው ያኔ ነው ያወቅኩት። እና አሁንም ድጋሚ መታችሁ በመምጣታችሁ እጅግ በጣም ደስ ብሎናል። እውነት ነው። እናመሰግናለን። እኛም እናመሰግናለን። እኛም እንግዲህ በተመልካቾቻችን ጥያቄ መሰረት ከዚህ ቀደም አይተውት ተጠቅመውት ስለወደዱት ነው ዛሬም በድጋሚ መጣ ነው። በጣም ደስ ብሎናል። የወይባ ጢስ እንግዲህ የራሱ የሆነ ረጅም ሂደት እና አሰራር አለው እና የምንጠቀማቸው ደግሞ ግብአቶች አሉና እስኪ ስለ ግብአቶቹ ንገሪው። እሺ፣ እኛም እነዚህ ግብአቶቻችን ናቸው። ብዙ ጊዜያው በተደጋጋሚ የሚታወቁ ነገሮች ናቸው እና አሁን ምን መሰለሽ፣ አሁን እነዚህ መጀመሪያ ስትገቢ ማርና ቅቤ ነው የምትቀቢው። ማርና ቅቤ ማለት ደግሞ እዚህ ጋ ይኸው ቅቤ አለ። ይሄ ይሄ ምን መሰለሽ፣ እዚህ ጋ፣ አዎ፣ ይሄ ምንትን ነው ማር ነው። ይሄ ማር ነው። ይኸውልሽ እንደዚህ በንስራ ሞልተን የምናስቀምጠው ማለት ነው። ይሄ ማር እንትን ነው የምናደርገው። ይኸውልሽ ይሄ ማር ሞቅ ካለ በኋላ ትንሽ ለስ ካለ በኋላ ማርና ቅቤ መጀመሪያ ገላሽን ትቀቢያለሽ። ሙሉ ገላሽን ሙሉ ገላሽን፣ ማርና ቅቤ እነዚህ። ቅቤ ለማይፈልግ ብዙ ጊዜ ቅቤ የማይፈልግ ሰዎችም አሉ። ጭራሽ ማይወዱም አለ። ለነዛ ምንድነው የምናደርገው? ለፀጉርም ሻያበተር አለን። ለፊት ለገላም ሻያበተር ነው የምንጠቀመው። አንደኛ ደግሞ ይሄ ፊት ላይ ሁልጊዜም የሚገባ ነገር ነው። ለፊት በጣም ጥሩ ነገር ነው። ከዛ በተረፈ ደግሞ ለፀጉርም ኦሊቭ ኦይል አለ። ማነው ካስተር ኦይል ትክክለኛ ካስተር ኦይላችን ምንድን ነው? ይሄ በጥቁር የተዘጋጀ ነው። ከነዚህ ነው የሚሰሩት። ቀዩ አሁን ካስተሮይል በሱ ነው የሚሰራው። የሚያመርቱት ደግሞ እቤት ውስጥ ነው ቀስ እያለ ትንሽ ትንሽ ጠብ ጠብ ጠብ እያለ የሚሰራ ነው። ሙሉ ለሙሉ ተፈጥሯዊ ነው። ተፈጥሯዊ ነው። ምንም አይነት እንትን የለውም። በተፈጥሮ ብቻ ራሱን በመጭመቅ ነው የሚወጣው። አሁን ይሄ ዘይት ማለት ምንድን ነው? ይሄን ቅድም ያሳየናቸው ናቸው እነዚህ። ይዞ ለመሄድ ለሚፈልግ ሰው ይዞ ለመሄድ ለሚፈልግ ሰው እንደገና ደግሞ በተለያየ ቦታ ላይ ለልጆችም ለቤተሰብም ለምንም ነገር መጠቀም ለሚፈልግ እሱን ይጠቀማል። ይሄ ማለት ቀዩ ነው ቅድም እየከፈትኩኝ የነበረው ይሄ ማለት የቅድሙ ጥቁሩ ነው። ይሄም ደግሞ ቀዩ ነው። እንዲህ በትልልቅ እቃም ደግሞ ተጨምቆ እኛ ስንጨምር እንዲህ እያደረግን ነው የምንጨምረው በዚህ ውስጥ እንዲጨምረን በዚህ እንቀደዋለን። ሲቀርቡ እንደዚህ በዚህ ነው የሚቀርበው እና እንዲህ አርገን አንቆርቁራል ለፀጉራቸውን እንቀባለን፣ ቀባለን ማለት ነው። በጣም ይህ አሁን ቅቤ የማይጠቀሙ ጾም ሰዓት በሆነ ሰዓት ብዙ ሰው የሚጠቀመው በጾም ሰዓትም፣ እኛ ስራችን አይቆምም፣ ከፍተኛ ስራ አለ። እንደውም ሻይ በተሩን በተጨማሪ፣ ዘይቶቹን በተጨማሪ ይጠቀማሉ። ይህንን ይመስላል። ከዛ በተረፈ አሁን ወደ ዋናው ነገር ስንገባ ዋናው ምናችን ነው ጭሳችን ነው ጭሳችን ማለት ደግሞ ወይባ ጭስ ይሄ ነው ብዙ ጊዜ ግንዱ ይሄ ነው ወይባው ዋናው ወይባ ይሄ ነው ግንዱ ይመጣል ይሁ ግንዱን በደንብ ግንዱ ይሄ በሚመጣበት ሰዓት ዋናው ጭስ ይሄ ይላጣል ተልጦ ሲፈላለጥ ምን ይመስላል? ይሄው ያን እዛ ጋር የምታዩት ቢጫ ቢጫ እንጨቱ ይፈላለጣል። ፈላጮቻችንም እንደውም እያስቀረጥን ነበር። ብዙ ጊዜ ይፈለጣል። ስራ ስሮች፣ የተለያዩ አይነት ስራ ስሮች ነው ያሉት እዛ ጋር ከወይባው ጋር የሚቀርቡት፣ ከወይባው ጋር አብሮ ይገባሉ። አብሮ ከገባ በኋላ ስትገቢ ታይዋለሽ። በሂደት በመቀጠል ምን አለን? እዛው ላይ የምናስገባው ብዙ ጊዜ ለኢንፌክሽን በሽታዎች የተለያየ ነገሮች ለማህጠን ይሄ ሸብና ከርቤ ይባላል። እነዚያው ሸብ ነው ይሄ ደግሞ ከርቤ ነው። ይሄ ከርቤ ነው። አብረው ከወይባ ከወይባው ጋር አብረው ይገባሉ። ሲገባ ታያለሽ። አሁንም ውስጥ ስትገቢ ከሸብና ከርቤ ደግሞ በመቀጠል ትንሽ እየሞቀሽ፣ ሙቀቱ በጣም እየጨመረ እየሞቀ በሚሄድበት ሰዓት ፊትሽ ምን ይታሻል። እነዚህ ለፊት የተዘጋጁ ነገሮች አሉ። ግብአቶቻችን የፊት ምንድን ነው ቀሲል እርዳለን። ይሄ ደግሞ በህል ዘር የተዘጋጀ ሽምብራ ዱቄት፣ የተለያዩ ነገሮች ናቸው እዚህ ላይ የሚያሉት፣ ምስር ሳይቀራለሁ እንደገና ደግሞ እዛ ላይ ፊት ደግሞ የብርቱካን ልጣጭ አለው። የብርቱካን ልጣጭ የሎሚ ልጣጭ ደርቆ ይፈጫል። አይተሽዋል። እዚህ ላይ ሽታውን ውስ ሽታው ላይ ራሱ አለው እና እንደ ቫይታሚን ሲ ነው ቆዳችን የምንጠቀመው። ያንን አንድ ላይ በመደባለቅ ፊትሽን መሳጅ ይደረጋል። በደንብ መሳጅ ይደረጋል። ያ መሳጅ በደንብ ከተደረገ በኋላ ምን ይቀጥላል? ቡና ይቀጥላል። ቡና ደግሞ ፊትሽ ሙሉ ቡና ትቀበዋለች። ሙሉ ቡና ከተቀባሽ በኋላ ፊትሽ በጣም እየወዛ ሲመጣ ሙዝ የቀረበበት ትልቁ ነገር እዚህ ላይ ሙዙ እዛው የሙዙ ልጣጭ ነው የምንጠቀመው። ልጣጩን ልጣጩን ፊትሽን እንዳለ ማሳጅ እናደርገዋለን። ሙሉ እስከ አንገትሽ ድረስ በሙዙ ልጣጭ ማለት ነው። ልክ ያን ከጨረስን በኋላ ልትወጭ ስትይ ማለት ነው፣ ልትወጭ ስትይ ኪያሩ ላይን ነው የምንጠቀመው። ይሄ በስስ በስሱ እየተቆረጠ ጭሱ አይናችንን በጣም ስለሚረብሸው፣ ይህንን ምን እናደርጋለን? በስሱ ነው የሚቆረጠው። ይሄው እንደዚህ ታይዋለሽ። በኋላ ላይ እንዲህ በስሱ እየተደረገ አይን ላይ ይገባል። ይሄው እንደዚህ በስሱ እየተደረገ ከዛ በኋላ ደግሞ ምን ይቀጥላል? ቲማቲም ይቀጥላል። ቲማቲም ምንድን ነው መሰለሽ? ትልቁ ነገር አይናችን በጭስ በጣም ተሞጫሙጭ ስለሚገባ ያንን ጭስ ምን ያደርገዋል እንዲቀዝቀዝ ለምን ከፍሪጅ ነው የሚወጣው። አሁን እዚህ ላይ አየ ነው ሌላ ነው። በኋላ ግን ስትደረጊ ከፍሪጅ ነው የሚወጣው ያ ቲማቲም። እዛ ውስጥ ገቢ ደግሞ እየታየ ትቀረጫለሽ። ይኸውና በትክክል ይሄም ምንድነው የሚሆነው መሰለሽ፣ እዚህ ላይ በስስ በስሱ ነው ልክ እሱም እንደ እንትኑ እንደ ኪያሮ ነው የሚሆነው አነሳ አነስ ተደርጎ በጣም በስሱ ቅዝቅዝ አድርጎች አይንሽ ላይ በኋላ ስትገቢ እያየሽው ነው። ይኸው እንደዚህ በስሱ ምንድን ነው የሚደረገው? አይናችን ላይ ይደረግ ቁጭ ይደረጋል። ያኔ ቅዝቅዝ ሲልሽ ምን ያህል ደስ እንደሚል ክሞክረው፣ በጣም ጓግቻለሁ። የበለጠ ታይዋለሽ እያየሽ ነው። ካላየሹ ስትገቢ እያየሹ ሄዳል። ልክ ቆዳሽን ደግሞ እያረፍን ፓፓየም እንቀባለን። እነዚህ ፓፓያዎችን ደግሞ ይሁኸውልሽ ብዙ ጊዜ ጭስ ላይ ከገባሽ በኋላ ይሄም እየቀዘቀዘ ነው። እኛ አሁን የጀመርነው በቅርብ ጊዜ ነው። በፊት እንኳን ፓፓያ አናደርግም ነበር። ሁሉ ሰውነት ላይ ነው የሚደረገው። እሱ ለፊትሽ ነው፣ ለፊት ልሽ እዛው ከተኛሽ በኋላ ስትወጪ ይሄንን ፓፓዮቹን እንዲህ እየተቆረጠ እሱ ደግሞ ቅዝቅዝ ስለሚያደርግ በዚህ እንደዚህ በስስ እየተደረገ መሳጅ ለፊትሽን ነው ከቲማቲሙ በኋላ ደግሞ ከዛ በኋላ ወደ መሳጅ ገብተሽ በእህል ዘር በተዘጋጀው እስክራብ። አሁን ይሄ ነው የእህል ዘራችን፣ ደግሞ ይሄ ነው። ብዙ አይነት እንትኖች አሉ። ብዙ አይነት ተፈጥሯዊ ግብዓቶች አንድ ላይ ተፈጭተው መሳጅ ነው የሚደረጉት። ገላሽን በደንብ በዚህ በደንብ ትታሻለሽ። ከዛ በኋላ ወደ ሻወር ትገቢያለሽ ማለት ነው። መጀመሪያ ግን እዛ ላይ የረሳሁት ነገር ቢኖር ትንሽ የረሳሁት ነገር ነበር፣ ፀጉርሽ ከእንትኑ በኋላ መሳጅ እየተደረገ እያለ ሬት ይገባል። እሬታችን ምንድን ነው? ብዙ ጊዜ የምናደርገው በማሽን ምንፈጨዋለን፣ እንደዚሁም እናስገባለን። የቅቤውን ሽታ የቅቤውን ሽታ ሙልጭ አርጎ ስለሚያወጣው ነው ይህን የምንጠቀመው። ቅቤው ላይ ብዙ ጊዜ የመልቀቅ እንትን የለውም። ይሄ ግን እንደ ሻምፖ ነው። እዛ ላይ ስናየው በአብዛኛው ብዙ ሰዎች እንደውም ቅቤ የማይቀቡት ያው አይለቅልንም የሚል አሉ። ግን ሲገቡ ሲያዩት ጄል ዋየሽው። አሁን ይሄ ጄል ምን ይደረጋል? ይሄና ይሄ ይቆረጣል፣ ይሄና ይሄ ይቆረጣል። በዚህ ላይ በጣም ልዩ ጄል ነው የሚያገኙት። በጣም አሪፍ እና በጣም ቆንጆ ነገር ይሄንን ይመስላል። አሁን ወደ ውስጥ ስንገባ ደግሞ ታይዋልሽ። ያለውን ነገሮች በጣም ደስ ይለኛል። እስካሁን ያየኋቸው እንግዲህ ጥሩ ጥሩ የሚባሉ ግብዓቶችን ነው በጠቅላላ ለጸጉራችን እንዲሁም ለገላችን የምንጠቀመው ነው። ያስገኘው ጠቀሜታ እንግዲህ ከፍተኛ እንደ ተፈጥሯዊ ነው። ሙሉ ለሙሉ ከተፈጥሮ የተሰራ ነገሮች ናቸው። ብዙ ነገር የለም። ያው እሳቱም የሚሰራው በከሰል ነው። ታይዋልሽ፣ ከውስጥ ኤሌክትሪክ የሚባል ነገር ስለሌለ የበለጠ በጣም ቆንጆ ነው ብዬ አምናለሁ። እንገባለን። ወደ ውስጥ እንግባ፣ ወደ ውስጥ አሁን የምትገባው መጀመሪያ ወደ ውስጥ እንገባለን። ከገባን በኋላ ልብስሽን ቀይረሽ ማርና ቅቤ ሙሉ ገላሽን ምጠቀም እንዳወራ ነው መጀመሪያ እዛ ያየሽው። አሁን እስከገባን በኋላ ይሄን ካረግን በኋላ ደግሞ ለባብሰሽ ውስጥ እንገናኛለን። እንግባው እጅ ላይ እየቀለጠ ነው ቅቤው እራሱ በጣም ይኸው ውሃ እየፈሰሰ ይሄ እንዴት ነው የምንገባው? ለስለስ ይላል ገላ ላይ ደስ ማሩ ደግሞ ለስ ይላል። ብዙ ጊዜ ከዛ በተረፈ ይሄን እንዲካረግን በኋላ ወደ ሙሉ አካላትሽ ወደ እግር ነው የምንገባው። ገላሽን ደግሞ ውስጥ ስትገቢ ነው እንትምትው እግሯን እዛው ጋሱ ጋር እንዳለሽ ግቢ። እዚህ ጋ አሁን ይሄንን ምንድን ነው እግሯን ማርና ቅቤው በደንብ ይቀባል። ከዛ በፌስታል ታስሯል። አዎ፣ ለምንድን ነው ቀይ እንዳይሆን ነው የሚታሰረው፣ እንጂ ብዙ ጊዜ ለመድኃኒትነት ይጠቀሙታል፣ ክፍት እንዳለን ያደርጉታል። ግን እኛ በአብዛኛው ያው ወጣቶቹ ደግሞ እጃችን ቀይ እንዳይሆን ይላሉ፣ እንጂ ትልልቅ እናቶች ለመድኃኒትነትም ስለሚጠቀሙ፣ በእጃችንም አሁን እጅሽም ይታሰራል ተቀብቶ እግርሽም ይታሰራል። አለው ለምን? እንጨቱ ወይባ፣ ወይባ ማለት ራሱ ወየበ እንደማለት ስለሆነ እንትኑ እግርሽ ቢጫ ነው የሚሆነው። ታማይሄው በዚህ ውስጥ ይገባል፣ ይታሰራል። ይሄንን ይመስላል። ሁለቱ ምግሯ ይሄን ነው የሚመስለው። እንዲህ በደንብ መቅለጠለጥ አለበት። ስትገቢ ደግሞ ውስጥ የምታየው ነገሮች አሁን ማርና ቅቤት ከተቀባሽ በኋላ ፀጉርሽ ይቀባል። ትንሽ እየቆየ ስታየው በሙቀት እንዴት ደስ እንደሚል በሂደት እናሳይሻለን። እያንዳንዱ ነገር እየቀለጠ እየቀለጠ በጣም ስትወጪማ ታዋለሽ፣ የተላጠ ብርት ብርትኳ መስለሽ እንደምትያውጭ። ቅቤውና ሽችልን ቆንጆ ቆንጆ ቅቤ ታውጥሩ። ቅቤያችን ይሄንን ይመስላል። ለፀጉር ማለት ነው። ይሄ ለፀጉርሽ ነው። ይሄን እዚህ ላይ አድርገን ምን ቀባሽ እንግዲህ። እስካሁን መላ ሰውነቴ ማርና ቅቤ በደምብ ተቀብቷል። አሁን ደግሞ ፀጉርሽን ነው የምትቀቢው። ቅቤ ለመጀመሪያ ጊዜ ሲቀባ ራስ ምታት አለው ይባላል እውነት ነው? ነው አንዳንድ ሰዎች በተፈጥሮ ቅቤ እንትን ያላሉ ያለመዱ ሰዎች አሉ። እነሱ አዎ ልክ ነው። አንዳንድ አመመን ይላሉ። ግን ቂቤ እንደውም ለሚያሳምም ራስ ምታት የሚያስለቀቅ ነው። ራሴን አመመኝ ተብሎ እኮ ነው ጭስ የሚመጡት። እስቲ ዛሬ ልቀባ ከተቀባው ቆየው በሚል ይመጣሉ። ለደረቀ ፀጉር በተለይ ጥሩ ነው፣ አይደለ? በጣም ራስ ብለን እንሄዳለን ይላሉ። የእውነትም ርሰው ነው የሚሄዱት። እኔ ራሱ አሁን ቀዝቀዝ እያልኩ ነው በጣም። ይሄው ይህንን ይመስላል። እስቲ ቀናበይ እንዴት ነው ግን ቀዝቀዝ ብሎሽ? እስካሁን በደንብ ቀዝቀዝ እያልኩ ነው። ከታች ያለውም ጭሱም አሪፍ ነው። ቆይ ጭሱን ደግሞ እናየዋለን ነው። እሳትም ይመጣልሻል ትንሽ ይገባል። እየጨመረ ነው መሄደው። ትንሽ መጨመር አለበት። ከዛ እንዴት እንደሚሆን እያየሹው ይደረጋል። በጣም አሪፍ በአብዛኛው ይሄው። ቅቤያችን እንግዲህ በደንብ በቅቤ ነው የምትርሹው። ይህንን ይመስላል። ቅቤቤውን ብዛት አለው። የመጣው ቅቤ አንዳንድ ሰዎች ቅቤው ካልበቃቸው ኤክስትራ ይጠቀማሉ። ለአንድ ሰው ግን በቂ ነው፣ ብዙ ጊዜ የምናየው አንዳንዶች ግን ጸጉራቸው በጣም ብዛት ስላለው፣ አሁን ያንቺን ብዛት አለው፣ ማስጨመር ይቻላል ማለት ይቻላል። ኤክስትራ ይከፍላሉ። ያንን ቅቤ ተጨምሮ በደንብ ርሰው ነው የሚሄዱት። ወይባ ጢስ ከአራስ ቤት ለወጡ ሴቶች ደግሞ በተለየ ይመከራል አይደለ። ምን አይነት ጠቀሜታ ነው የሚያስገኘው? በተለይ አራሶች ማህፀናቸው ሁሉ ክፍት ስለሚሆን፣ ይሄ ደግሞ ጭሱ በማህፀን የሚገባ ነው። ይሄ ደግሞ ቅቤው ሰውነታቸው ሁሉ ክፍትፍት ስለሚል ቅቤውን በአናታቸው ሁሉ ይገባል በገላቸው በሰውነታቸው ሁሉ ስለሚገባ ለአራስ ሴትማ በጣም በጣም አስፈላጊ ነው ነው የምንለው። ብዙ አራሶችም አሉ እኛ ጋ በወለዱ ሰዓት ላይ በሳምንት አንዴ በሳምንት አንዴ የሚመላለሱ አሉ በአምስት ቀን በአምስት ቀንም የሚመላለሱ አሉ። በወለዱ በስንተኛው ቀን ይመከራል? በወለዱ በአስራአምስት ቀን ከአስራአምስት ቀን ጀምሮ ነው የሚፈቀደው። ምክንያቱም ትንሽ እንትን ነዋ ፈሳሾች ያሉት ነገሮች መቆም አለባቸው። ያግዛል ማለት ነው። ለእንትን በጣም ቆንጆ ነው። እንትን ላላቸው እራሱ ስቲች ላላቸው ኦፕሬሽን ላላቸው ደግሞ ቁስሉ ትንሽ እንደደረቀ የሚገቡ አሉ። እሷ ለምሳሌ አሁን ጉንፋን አሟት ነው የመጣችው፣ ግን ለጉንፋን እጅግ መድኃኒት ነው። አሁን እዚህ ላይ ሄዳ ፍንፍን ብላበት በንጋታው ይታደሳል ማለት ነው። ጭስ ይወጣላታል ጉንፋኑ አሁን በጭስ ይወጣላታል በላብ የጭሱ ላብ በአንድ ቀን ነው የሚያወጣው። አሁን ለሱ ብላ ነው የመጣችው። አሁን ሺያ በተሩ አብሮ ለዚህ ጊዜ ነው። ሁለተኛ ዙር ላይ ሌላ ይገባል። ይሄ ቅድም የፊት ስክራብ ያል ነው ማለት ነው። ከምን ከምን ነው የተዘጋጀው? አሁን እነዚህ የሽምብራ የብርትኳን ቫይታሚን ሲ እንለዋለን። ብርትኳኑንም የብርትኳን ልጣጭ ደርቆ ተዘጋጅቶ ነው። እንደገና ደግሞ የሎሚ ልጣጭ አብሮ ደርቆ ተዘጋጅቶ ተወቅጦ ደቆ ነው ቫይታሚን ሲ የምንለው ከዛ በተጨማሪ ሽምብራ ዱቄት አለው። የተለያየ እህል ዘሮች ትንሽ የተቀመመ ነገሮች አሉት። ሎሚ አለው ሎሚ እንደገና እርጥብ ሎሚ እንጨምራለን። ውሃው በጣም አሪፍ። ምን አይነት ለቆዳችን ለፊታችን ጠቀሜታ ያስገኛል? በጣም ትልቅ ጥቅም ነው ያለው። በአብዛኛው የተጎዳ ፊትን መተሽ እዚህ ሀያ ደቂቃ ሰላሳ ደቂቃ የምናደርጋቸው ትልቅ ለውጥ አለው። እንደውም እያዘጋጀን ራሱ በቃ ፓክድ እያደረግን እንሰጣለን። ያን ይዘው እየሄዱ ቤት ራሱ እንደ ስቲም ይጠቀሟሉ። አንድ ሀያ ደቂቃ ሰላሳ ደቂቃ ተጠቅመው ይታጠቡታል። ስለዚህ ለግዢም ታዘጋጃላችሁ አዎ ለግዢም እናዘጋጃለን በጣም አሪፍ አንድ ሰው ምን ያህል ደቂቃ ነው መጠቀም ያለበት ወይባ ጢሱን ከአርባ አምስት እስከ አንድ ሰዓት እኛም ፈቅዳለን ምክንያቱም አንዳንድ ጊዜ አርባ አምስት ደቂቃ በቂ ነው ግን እስከ አንድ ሰዓት የምናደርገው ትንሽ በደንብ ሞቅ ብሎ እንዲወጡ ነው። ጀርባቸውንም ወገባቸውንም ወደፊት ስትመጪ ጀርባሽን በኋላ ላይ ን ለጀርባ ትሰጫለሽ፣ ለወገብ ትሰጫለሽ። ያን ያን እያደረገች ትንሽ ደቂቃ ትቆያለሽ። አሁን እሳት ሲገባ ደግሞ ታየዋለሽ ያለውን ነገሮች ማለት ነው። እሳትና አሁን እሳት ይገባና ሸብና ከርቤ ይገባል። አሁን እዚሁ ላይ ታየዋለሽ። አሁን ይህ ፊት ትንሽ እየቆየም ድጋሜ መሳጅ ይደረጋል። በሶስተኛ ዙር ላይ ደግሞ የቅድሙ ቡና ሲገባም ታይዋለሽ። መጨረሻ ላይ ደግሞ ያልነው በሞዝለጣጭ ይታሻል፣ በሬት ይታሻል። በቃ ከዚህ ሲወጣ እንግዲህ ቆደ አይተሹ ነው የምትወጩ። ሁሉንም ነገር አሁን አስገቢላት እሳቱን። እነዚህ ደግሞ የያዘችው ስራ ስሮች ናቸው። የተለያየ ስራ ስሮች አር ለጭሱ የሚሆኑ ማለት ለጭሱ የሚያገለግሉ ነገሮች ናቸው። ከዛ በመቀጠልም አሁኑኑ ሸብና ከርቤው እሳቱ እንደገባ እንጨቱ ሳይመለስ እንጨት ወጥቶ ነው የሚገባው። ሸብና ከርቤዎቹ ይሄንን ይመስላሉ። ወይባ ጭሳችንን ሰው የሚፈልገው በትልቁ ለወገብ መድኃኒት፣ ለቁርጥማት፣ የተለያየ ብርድ በሽታዎች፣ የማጠን ኢንፌክሽኖች፣ ብዙ አይነት በሽታዎች አሉ እና ያንን ሁሉ መጥተው ድነናል እያሉ ሲመሰክሩ ምን ያህል እኛ ራሰው ደስተኞች ነን። ለወገብ በሽታ አሁን እስከ መጨረሻው ያድናል፣ ሳያን ያስታግሳል። ይሄንን ያህል ነው እና የሰው ልጅ አንደኛ ኢንፌክሽን ነገር ስለሌለው፣ እሳት ነው ከሰል ነው። የጎንዮሽ ጉዳት ምንም አይነት ነገር የለውም ኤሌክትሪክ ነክ ነገር ስለሌለው እና ይሄንን ይመስላል ወይባ ጢስ። ግን እኛ ብዙ ሰዎችን የምንመክረው ለቆዳ ጥራት ሳይቀር፣ እኛ አሁን በአብዛኛው እናቶቻችን ፌስታል አድርገው አይገቡ ለምን ለቁርጥማት የተለያየ በሽታዎችን በእጃቸው ስለሚወጣ በእግራቸው ውስጥ ሁሉ ባለ አካላታቸው ሁሉ ወይባ ጭሱ በዛ ነው የሚወጣው። ስለዚህ ከአራስ ቤት ለወጣች ሴት ብቻ ሳይሆን ለሁሉም አሁን ህፃናቶች አሉ። ከአስራ ሶስት ዓመት ጀምሮ የሚገቡ አሉ እኛጋ ቋሚ አስራ አራት አስራ አምስት ዓመት ህፃናት አይገቡም። ህፃን ልጆች ወጣት ልጆች አይገቡም፣ አይቻልም ይባላል። ይቻላል፣ ነገር ግን ከአስራ ሶስት ዓመት ጀምሮ መግባት ይችላል። ብዙ ጊዜ ህፃናቶች የልጃገረዶች አይገቡም የሚባል ነገር አለ፣ ግን አይደለም፣ መግባት ይችላል እና ይሄ ወይባጨሳችንን ግን ብዙ ሰው በወር አንዴ ቢጠቀም ከብዙ አይነት በሽታ የቻለ በአስራ አምስት ቀን ያልቻለ ግን በወራ አንዴ ቢጠቀም መድኃኒትነት አለው። ለቆዳችንም ውበት አለው። ከብዙ አይነት በሽታ መጠበቅ ይችላል። ይው አሁን ደግሞ ይሄ ጭሱ በጣም እንትን ብሎ የወጣው መጨረሻ ላይ እንትን በሚልሽ ሰዓት ላይ ምንድን ነው የምታደርጊ መሰለሽ? ስትወጪ ቲማቲምና እንትኑ ከፍሪጅ የወጣ ሲሆን በጣም ቆንጆ ነው የሚሆነው ይሄ ጭሱ። እንደ የረበሸሽን አይንሽን በጥቅዝቅዝ ያርከ ውስጥ እየመዘመዘ የሚያወጣው ነገሮች አለ። ጭሱ በትንሹ ቢሆን የማቃጠል ነገር ስላለው ለዓይናችን ለዛ ነው፣ ግን መድኃኒትነት ስላለው እንዲህ የምናደርገው በልጸጉርሽም ለውስጡም ለብዙ ነገር እንትን አለው። ጭሱ ይሄ ነው በጣም እንትን የሚለው እና ሁልጊዜ ሰው ልጅ እንዲገባ እንመክራለን። እኔ እንግዲህ እስካሁን አሪፍ የሚባል ቆይታ እያሳለፍኩ ነው። ሰውነቴም ለቀቅ ብሏል። ተመችቶሻል። አሁን ግን እርጎም እናጠጣሻለን። ክፍልክ ተልባጁ ስም አለ። ተመልካቾቼ የወይባ ጢስ ኤክስፒሪያንስ ይሄንን ይመስላል። እንግዲህ የመጀመሪያ ስለሆነ ጢሱ ትንሽ ከብዶኛል። ሰውነቴ ግን ዘና እያለ ነው ተልባ ጁሱን ሳባርጊ ትንሽ ያንን ቅድም የጨሽውን ጭስ ከጉሮሮች ላይ ጥርግ ያደርገዋል። ያጭሱን ማለት ቅድም አፍኖች ነበር ስ ሳባርጊ ለብዙዎቻቸው በየቤቱም የሚጠቀሙት ተልባ ኃይል አቅም ይሰጣል። ብዙ ጊዜ ለብዙ አይነት ደግሞ በሽታም ጤና መድኃኒት ነው። እሬት ነው፣ አሁን የተቀባ ያለሁት ቀዝቀዝ አደረገው በጣም የመጨረሻ ቡና በዚህ በቡና አይታሽን ቅብት ነው የሚደረገው። ፊት ይጎዳል መጨረሻ የምንወስደው ግብት መጨረሻ ላይ ቡና ነው። እንዴት ነበር እዚህ ያለው ቆይታችን? እንዴት ነበረ? በጣም አሁን ቆንጆ ጊዜ ነው ያሳለፍኩት። ምክንያቱም ትንሽ አቃጥሎኝ ሞቆኝ ነበር የመጣሁት ከጢሱ፣ እና እዚህ ፊቴ ቀዝቀዝ ብሏል እርፍ ብያለሁ። ቆንጆ ነው በጣም ቆንጆ ነው። እረፍቱ ጥሩ ነው። ብዙ ጊዜ ከጭስ ላይ ሲመጡ እዚህ ላይ ሲያርፉ እኔ ራሴ የሚጥመኝ እዚ ላይ አረፍ የሚሉት ነው። አምስት ደቂቃም አስር ደቂቃም አስራአምስት ደቂቃም አለች እረፍት፣ እሷል በጣም ነው የምትጠመው። ና የአንቺ እንዴት ነበር? ደስ ብሎሻል? በጣም ደስ ብሎኛል። ሰውነቴም እርፍ አለ። አሁን ከዚህ በኋላ ያለውን ወደ መሳጅ ነው የምንሄደው። መሳጁ ላይ ደግሞ ያለውን ነገሮች ታያለሽ። ከመሳጅ በኋላ ነው መጨረሻ ስትወጪ እንዳለ ሙሉ በሙሉ ልቅቅ አድርጎሽ እንዴት እንደምትሆኚ ታያለሽ። ፍሬሽ ሆነሽ ነው የምትወጪው። በቃ ቆይ ታያለሽ። አሁን ወደ መሳጅ ነው የምንገባው። ተመልካቾች እንደምትመለከቱት እንግዲህ ማሳጅ የተደረግኩ ነው። የወይባ ጢሱ የመጨረሻው ሂደት ማሳጅ ነው ማለት ነው። ጥሩ ጊዜ እያሳለፍኩ ነው። እንግዲህ እንዴት ነበር እስካሁን ያለው ቆይታሽ? በጣም ደስ ይል ነበር። ሰውነቴ ታድሷል፣ ዘና ብያለሁ። ቆንጆ ጊዜ ነው ያሳለፍኩት። በጣም ደስ ይላል። ተመቸሽ? በጣም ተመችቶኛል። ትንሽ ረፍት ስታደርጊ ደግሞ ድካምሽን ሁሉ ጥት ያደርገዋል የበለጠ እና አሁን ያለሽ ነገሮች ፍረሽ ነገር ነው የሚሰማሽ ከመሳጅ በኋላ በየመታደስ ነገር ነው አደለ? ፍሩት ነገሮች ላይሽ ላይ አሁን እንዳለ ተለቀቀ። አሁን አሪፍ ነሽ። አሁን ደግሞ ተልባጆችን ጠጣሽ? ጠጣለሁ ተዘጋጅቷል። አሁንም ትጠጫ ያለች ተዘጋጅቷል። ፀጉር ቤትም እዚሁ አላችሁ? አዎ ፀጉር ቤት፣ አሁን እዚህ ጭስ የገባ ሰው ፀጉር ቤት አለን። እንደገና ደግሞ ጥፍር፣ እግር፣ ሁሉ ነገር ፊት፣ ፌሻል መስራት የሚሰሩ ልጆቻችን አሉ። የተዘጋጀ ነው። ፀጉር ደግሞ ሹሩባም አለን። እያንዳንዱ ነገሮችን ብቻ በአጠቃላይ እዚሁ ጨርሰው፣ ሙሉ የውበት ሳሎን እዚሁ ጨርሰው ሰርግም ከሆነ የትም ቀጥታ መውጣት ይቻላል። አሁን ደስ የሚለው ነገር ደግሞ ይሄ ነው። የኛ ይሄ ደስ ብሎናል። አንቺስ ምን አየሽ? እኔ እንግዲህ እንደተናገርኩት ለተመልካቾች በጣም ለቀቅ የሚያደርግ ቆይታ ነው ያሳለፍኩት። እዚህ መምጣት የሚፈልጉ ተመልካቾቻችን ይህንን አገልግሎት በምን ያህል ዋጋ ያገኙታል? ዋጋችን አሁን እንግዲህ ብዙ ነገር ነው የሚጨርሱት ሁሉ ነገር ያው እንዳየሽው ነው ይህን ሁሉ ነገር ጨርሰው መነሻ ከሶስት ሺህ ብር ጀምሮ ነው። ኤክስትራ የሚፈልጉት ነገር ካለ ተጨማሪ ነገሮች አሉት። ከዛ በተረፈ መነሻ ሶስት ሺህ ብር ነው እዚህ ለመምጣት። ለጸጉር ኤክስትራ ነው የሚያስከፍለው። ጸጉር ይሄን መሳጭስ ቤቱን ከጨረሱ በኋላ ቀጣይ ወደ ፀጉር ቤት ሲገቡ ያ ደግሞ እራሱን የቻለ ሌላ ነው በሚፈልጉት አይነት ቤስትራ የሚፈልግ ሹሩባ የሚፈልግ የተለያየ ሜካፖች የሚፈልግ ጥፍር፣ እግር ያንን ደግሞ እዚሁ በማከለ መልኩ ጨርሰው ይህን ይመስላል። እዚህ መጥተው እንግዲህ ቡክ ማድረግ ይኖርባቸዋል፣ ቀድመው መደወል ይኖርባቸዋል፣ ወይስ ድንገት ቢመጡም ታስተናግዳላችሁ? አሁን እንግዲህ ብዙ ጊዜ ሰዎች የሚመጡብን ከስተምሮቻችን አንዳንዱ ድንገት ሳያስበውም ከቢሮ ይመጣለን መምጣት ይችላል፣ እንቀበላለን። በቂ ቦታ አለን። እንደገናም ደግሞ ብዙዎች ሪዘርቭ እናደርጋለን የሚል ሰው ደግሞ ቀድሞ ደውሎ ሪዘርቭ ይደረግላቸዋል፣ በቦታቸው ይያዛል፣ ቀጥታ መግባት ይችላል። በጣም አሪፍ ነው። ይህንን ይመስላል። ይህንን አገልግሎት ማግኘት ለሚፈልጉ ተመልካቾቻችን አድራሻችሁ እንዴት ነው የሚያገኟችሁ? አድራሻችን አሁን ከደቡብ አፍሪካ ኤምባሲ ወደ ውስጥ ገባ ሲሉ ትሪ ሀውስ የሚል አለ፣ ከሱ ፊት ለፊት ነው። የግሌ ባጭስ የሚያለት ማስታወቂያ አለን። ደውለውልን፣ ስልካችንም አለ፣ መምጣት ይችላል። በጣም አሪፍ ነው እንግዲህ። የግሌ ቆንጆ ቆይታ አድርጋችሁልኛል፣ በደምብ ተንከባክባችሁኛል። ለነበረ ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልን እያልኩ ነው። ተመልካቾቼ እንግዲህ በየግሌ ወይባ ጢስ የነበረኝ ለቀቅ የሚያደርግ ቆይታ ይህንን ይመስል ነበረ። ቆዳሽ ስትመጪ ከነበረው እምር ፍክት ብሏል ተብያለሁ። እናንተም እየመጣችሁ ውበታችሁንና ጤናችሁን ጠብቁ እላለሁ። ላይክ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ ነው